ከቤተ መቅደሳቸው አምዶች ማር ወተትና ውሃ የሚፈልቅላቸው። በየዓመቱ ባረፉበት በጥቅምት አራት ቀንና በበዓል ደብረ ታቦር ከቤተ መቅደሳቸው አምዶች ማር ወተትና ውሃ የሚፈልቅላቸው፣ ከዚህም የተቀቡ በተለያዩ በሽታዎች የሚሰቃዩ ብዙ ድውያን ፈጥነው የሚፈውሱ፣ ይኸውም ማር ወተትና ውሃ በበዓሉ ዋዜማ ፈልቆ ብዙ ሕሙማንን ከፈወሰ በኋላ የበዓሉ ዕለት ቅዳሴ ተቀድሶ እትው እንደተባለ መድረቅ የሚጀምር ጌታችን ስማቸውን የጠራውን መታሰቢያቸውን ያደረገውን በጸሎታቸው የተማጸነውን እንደሚምርላቸው ቃል የገባላቸው ከአባታቸው ከንጉሥ ታዜር ወይም ሰይፈ አርድና ከእናታቸው ከንግሥት ሶፊያ በጌታችን የልደት በዓል በታኅሳስ 29 ቀን መንትያ ሆነው የተወለዱ የንግስና ስማቸው ኢዛናና ሳይዛና ተብሎ በአባታቸው መንግስት ተተክተው በ12 ዓመታቸው በአንድ መንበር ከነገሱ በኋላ በቤተ መንግስታቸው ጠባቂ ሳያቆሙ፣ ፍትህ ሳያጓድሉ፣ ደሃ ሳይበድሉ፣ ጉቦ ሳይቀበሉ በዘመናቸው ሁሉ ቅን ፍርድን እየፈረዱ ሀገራችንን ያስተዳደሩ ፍሬምናጦስ የተባለ አብሮ አደጋቸው አቡነ ሰላማ ከሳቴ ብርሃንን ወደ እስክንድሪያ ያልከው ክህነትን፣ ጥምቀትን፣ ቁርባንን ወደ ሀገራችን ያመጡና ስመ ጥምቀታቸው አብርሃ ወአጽብሃ ተብለው በአቡነ ሰላማ ከሳቴ ብርሃን እጅ የተጠመቁ ክርስትናን ከተቀበሉ በኋላ ከአቡነ ሰላማ ከሳቴ ብርሃን ጋር ሆነው በሀገራችን በኢትዮጵያ ወንጌልን የሰበኩ አብያተ ክርስቲያናትን ያሳነጹ ታላቁ ቅዱስ አብርሃ በጥቅምት 4 ቀን በ374 ዓ ም በሰማዕትነት ሲያርፍ ታናሹ ቅዱስ አጽብሃ ደግሞ በጥቅምት 4 ቀን በ379 ዓ ም ያረፈ። መንትዮቹ ቅዱሳን ነገሥታት አብርሃ ወአጽብሃ ወር በገባ በአራት ታስበው ይውላሉ። አጽማቸው ያረፈበትና በመስቀል ቅርጽ ከአንድ ድንጋይ ተፈልፍሎ የታነጸው ቤተ መቅደሳቸው በትግራይ ክልል ከውቅሮ ከተማ 20 ኪሎ ሜትር ርቀት ላይ ገራ አልታ ውስጥ ገማድ በሚባል ስፍራ ይገኛል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን።